ደካማ በሆነ የተኩስ አቁም ላይ በምትገኘው በጋዛ ፍልስጤማውያን የፈራረሰውን ኑሯቸውን መልሰው ለመገንባት እየሞከሩ ናቸው። ፕሬዚደንት ትረምፕ በዩናይትድ ስቴትስ የሽብርተኛ መዝገብ ውስጥ ለሰፈረው ለሐማስ ቡድን ሁሉንም እስራኤላውያን ታጋቾች በአስቸኳይ ልቀቅ፣ አለዚያ ከባድ ዋጋ መክፈልህ ነው በማለት የመጨረሻ ማስጠንቀቂያ ሰጥተዋል። ፕሬዚደንቱ ይህንን ሲሉ ምን ማለታቸው እንደሆነ ትናንት ጥያቄ ቀርቦላቸው ነበር። እሱን የምታዩት ይሆናል ካስለቀቅናቸው ሰዎች ጋር ትላንት ተገናኝቼ ረዘም ያለ ቆይታ አድርገን ነበር በዚህም ክብር ይሰማኛል ምን አይነት እጅግ አስከፊ ድርጊት እንደደረሰባቸው ለማመን ያስቸግራል። ፕሬዝደንት ትረምፕ ይህንን ማስጠንቀቂያ የሰጡት ሐማስ ከለቀቃቸው ታጋቾች ጋር ረቡዕ ዕለት ተገናኝተው ከተነጋገሩ በኋላ ነው የፕሬዚደንት ትረምፕ አስተዳደር በዚህ ሳምንት ለእስራኤል አራት ቢሊዮን ዶላር የሚያወጣ የጦር መሳሪያ ልኳል። አስተዳደሩ በአንድ ወር ጊዜ ውስጥ የዩናይትድ ስቴትስ ምክር ቤትን ሳያስፈቅድ የአስቸኳይ ጊዜ ስልጣኑን ሲጠቀም ይህ ሁለተኛ ጊዜው መሆኑ ነው። ይህ በእንዲህ እንዳለ አንድ የሐማስ ቃል አቀባይ ታጋቾቹ እንዲለቀቁ ከሁሉም የሚመረጠው መንገድ የተኩስ አቁም ድርድሮቹ አካል ማድረግ እንደሆነ አመልክቷል። ዋሽንግተን ደግሞ ለረጅም ጊዜ በምትከተለው ፖሊሲዋ መሰረት ከሽብርተኞች ጋር አትደራደርም። ይሁን እንጂ ፕሬዚደንት ትራምፕ አስተዳደራቸው ታጋሾቹን ለማስለቀቅ በአሸባሪነት ከተፈረጀው ቡድን ጋር ቀጥተኛ ንግግር መጀመሩን አስታውቀዋል። በእነዚህ ንግግሮች እስራኤልን እየረዳናት ነን፣ ምክንያቱም የምንነጋገረው ስለ እስራኤላውያን ታጋሾች ስለሆነ ደግሞም ለሐማስ ምንም እያደረግለት አይደለም። ገንዘብም አንሰጠውም። ይህኛው ንግግር ታዲያ በሐማስና በእስራኤል መካከል ለሁለተኛው የተኩስ አቁመ ምዕራፍ ከሚደረጉ ድርድሮች እየተለየ ነው የሚመስለው። የተኩስ አቁሙ የመጀመሪያ ምዕራፍ ጊዜ ባለፈው ሳምንት መጨረሻ ላይ አብቅቷል። ሚሬት ማብሩክ በመካከለኛው ምስራቅ ተቋም ከፍተኛ አጥኚ ናቸው። ብዙ ሰው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንደገና ጋዛን መደብደብ ስለሚጀምሩ የተኩስ አቁም ውሉ ይፈርሳል ብሎ ነው የሚጠብቀው። ያ ከሆነ ደግሞ አንድም ታጋች አይለቀቅም። ይህ በዚህ እንዳለ ማክሰኞ ዕለት የአረብ ሀገሮች ትረምፕ ፍልስጤማውያኑን ከጋዛ አውጥቶ ሌላ ቦታ እንዲሰፍሩ በማድረግ ጋዛን የባህር ዳር መዝናኛ ለማድረግ ካቀረቡት እቅድ በተጻራሪ የቀረበውን አማራጭ እቅድ አጽድቀዋል። በዚህኛው እቅድ መሰረት ፍልስጤማውያኑ ጋዛ ውስጥ ይቆያሉ። ሐማስ ጋዛ አስተዳደር ውስጥ እንዳይገባ ይደረጋል። እስራኤል እቅዱን ውድቅ አድርጋለች። የፕሬዝደንት ትረምፕ የመካከለኛው ምስራቅ ልዩ ልዑኩ ስቲቭ ዊትኮፍ ለቪኦኤ በሰጡት ቃል እቅዱን ጥቅስ ቀና የመጀመሪያ እርምጃ ያሉት ሲሆን ፍልስጤማውያኑ ጋዛ እንዲቆዩ የማድረጉ ሀሳብ ላይ ግን ቁርጥ ያለ ድጋፍ ከመስጠት ተቆጥበዋል። ያለውን ሁሉም ነገር በመገምገም ላይ ያለ ነው። ስለዚህ ከወዲሁ ቀድሞ አስተያየት ለመስጠት ትንሽ ያስቸግራል። በተያያዘ ዜና እስራኤል ካለፈው እሁድ ጀምራ ምንም አይነት እርዳታ ወደ ጋዛ እንዳይገባ ከልክላለች። እርምጃውን የወሰደችው ለረጅም ጊዜ በተደጋጋሚ እንደምትለው ሰብአዊ እርዳታዎች ሐማስ እጅ እየገቡ ነው በማለት ሲሆን ዓለም አቀፍ ተቋማት ይህንን ውንጀላ ያስተባብላሉ። በግዛቲቱ በአሁኑ ወቅት ባለው የነዳጅ እጥረት የተነሳ ቆሻሻ ማስወገድ የመሳሰሉት መሠረታዊ አገልግሎቶች እየተስተጓጎሉ መሆናቸው ታውቋል። በፓትሲ ዊዳኩስ ዋራ ለተጠናቀረው ዘገባ ቆንጂታየ ነኝ ከዋሽንግተን ዲሲ።